የኢትዮጵያ ከሃያና 18 ዓመት በታች አትሌቲክስ ሻምፒዮና ነገ በድሬዳዋ ከተማ ይጀመራል። ለሰባት ቀናት በሚቆየው መድረክ በሁለቱም ውድድር ከ1100 በላይ አትሌቶች የሚሳተፉበትም ይሆናል። በድሬዳዋ ባለው ሞቃታማ የአየር ንብረት ምክንያት ውድድሮቹ ከጠዋቱ አንድ ሰዓት እስከ ሶስት ሰዓት እና እንደዚሁም ከዘጠኝ ሰዓት እስከ ምሽት አንድ ሰዓት እንደሚደረግም የኢትዮጵያ አትሌቲክ ፌዴሬሽን አስታውቋል። እንደ ዲስከስ አሎ ና መሰናክል አይነት የስፖርት አይነቶችን ለማካሄድ የሚያስፈልጉ ቁሳቁሶች ከአዲስ አበባ ድሬዳዋ ገብተዋል። በዋናነት በናይጀሪያ ለሚደረገው ከሀያ ና ከአስራ ስምንት ዓመት በታች አፍሪካ ታዳጊዎች መድረክ ኢትዮጵያን የሚወክሉ አትሌቶችን መምረጥ አላማ ባደረገው ውድድር ስምንት ክልሎች ና ሁለቱ ከተማ አስተዳደሮች እንደዚሁም ሰላሳ አምስት ክለቦች ተካፋይ ናቸውም ተብሏል። ለሪፖርተራችን አንተነሴ ዘገባ የእድሜ ርከን ውድድሩ በቅርቡ ረገለት የድሬዳዋ ስታዲየም የሚከናወን ይሆናል። በኢትዮጵያ ፕሪሚየር ሊግ 31 ኛ ሳምንት ትናንት ሶስት ጨዋታዎች ሲደረጉ ድሬዳዋ ከተማና ሲዳማ ቡና ድል ቀንቷቸዋል ባህርዳር ከተማን የገጠመው ድሬዳዋ ከተማ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል አቤል አበበና አስራቱንጆ የብርቱካናማዎችን የድል ግቦች ሲያስቆጥሩ የባህርዳርን ብቸኛ ግብ ሙጅብ ቃሲም ከመረብ አሳርፏል ድሬዳዋ ማሸነፉን ተከትሎም ነጥቡን ወደ 36 ደረጃውን ወደ 12 ኛ ከፍ አድርጓል 48 ነጥቦች አሉት ባህርዳር ከተማ ደግሞ ሶስተኛ ደረጃ ላይ ይገኛል ከቅዱስ ጊዮርጊስ ጋር የተገናኘው ሲዳማ ቡና ደግሞ ድራመቱን 12 ኛ ድሉን አሳክቷል ሲዳማን ብቸኛ የድል ግብም ብርሃኑ በቀል አስቆጥሯል። ሀዲያ ሆሳናና ኢትዮ ኤሌክትሪክ ያደረጉት ጨዋታ ደግሞ አንዳቻ በሆነ ውጤት ተፈጽሟል። ጸጋ ዛቢ ግዛው ለሀዲያ አቤል ሀብታሙ ደግሞ ለኢትዮ ኤሌክትሪክ ግቦቹን አስቆጥረዋል። ኢትዮ ኤሌክትሪክ ከወራጅ ቀጠናው በአንድ ነጥብ ብቻ ርቆ 14ኛ ደረጃም ላይ ይገኛል። የሊጉ 31ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ ወላይታ ዲቻ ከመቻል የሚያደርጉት ጨዋታ የሚጠበቅ ይሆናል። አዳማ ከተማ ከኢትዮጵያ ንግድ ባንክም ተጠባቂ መርሃ ግብር ነው። የቀድሞው ኢትዮጵያ የኢትዮጵያ ከአመት በታች ብሔራዊ ቡድን አሰልጣኝ ፍሬው ኃይለ ገብርኤል የዩጋንዳ ሊግ ሻምፒዮን ሆነ። ከስድስት ወራት በፊት በዩጋንዳ ሱፐር ሊግ የሚሳተፈው ካምፓላ ኩዊንስን የተረከበው አሰልጣኙ በመጀመሪያ ዓመት ቆይተው የሊጉ አሸናፊ መሆን ችሏል። አሰልጣኙ ቡድኑን በመሩባቸው 21 ጨዋታዎች 14ቱን አሸንፎ በአንድ ጨዋታ ብቻም ተሸንፏል። ይህ በእንዲህ እንዳለ በቀጥታ ወደ የአውሮፓ ሻምፒዮንስ ሊግ ስናልፍ አርሰናል አውሮፓ ሻምፒዮንስ ሊግ አሸናፊ ሆኗል። የአርሰናል ሴቶች ቡድን የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታውን ከባርሴሎና ጋር አድርጎ አንድ ለዜሮ አሸንፏል። ሊዝበን ላይ በስታዲዮ ጆዜ አልቫላዴ በተደረገው ጨዋታ ስቲና ብላክስታይነስ ብቸኛዋ ኔ ድል ግብ አስቆጥራለች። አርሰናል የሴቶች አውሮፓ ሻምፒዮንስ ሊግን ሲያሸንፍ በታሪኩ ለሁለተኛ ጊዜም ነው። አርሰናል የሴቶች አውሮፓ ሻምፒዮንስ ሊግ ዋንጫን በማሸነፍ ብቸኛው የእንግሊዝ ቡድን ነው። የመድፈኞቹ ዋና አሰልጣኝ ሬኒ ስሌገርስ ደግሞ የሴቶች ሻምፒዮንስ ግን ያሸነፈች በታሪክ የመጀመሪያዋ ኔዘርላንዳዊት አሰልጣኝ መሆን ይችላለች። በአንጻሩ የሀገር ውስጥ ሶስትዮሽ ዋንጫ አሸናፊ ባርሴሎና ከተከታታይ ሶስት ዓመታት የውድድሩ አሸናፊነት በኋላ ዋንጫውን አጥቷል። ይህ 24 25 የእንግሊዝ ፕሪምየር ሊግ የመጨረሻ ሳምንት ጨዋታዎች ዛሬ ይደረጋሉ። የሊጉ ሻምፒዮንና ተሰናባቹን ቀድሞ ቢታወቁም ለአውሮፓ ሻምፒዮንስ ሊግ ተሳትፎ የሚደረገው ትንቅንቅ ግን ተጠባቂ ነው። ለሶስት አውሮፓ ሻምፒዮንስ ሊግ ቦታዎች አምስት ቡድኖችም በመጨረሻዋ ቀን ይፋለማሉ። ማንቸስተር ሲቲ፣ ኒውካስልና ቸልሲ መድረኩን ተሳትፎ ለማረጋገጥ ማሸነፍ ብቻ በቂያቸው ነው። በአንጻሩ አስቶንቪላና ኖቲንጋም እድል አላቸው። በተለይ ከቸልሲ ጋር የሚጫወተው ኖቲንጋም ማሸነፍ በቀጥታ የአውሮፓ ሻምፒዮንስ ሊግ ተሳታፊ ያደርገዋል። አስቶንቪላ ደግሞ ከሜዳው ውጭ ውጪ ከማንቸስተር ዩናይትድ ጋር ይገናኛል። ፉልሃም ከማንቸስተር ሲቲ፣ ኒውካስል ከኤቨርተን የሚያደርጓቸው ጨዋታዎችም ይጠበቃሉ። ሻምፒዮኑ ሊቨርፑል ከክሪስታል ፓላስ፣ አርሰናል ከሳውዝሃምፕተን፣ ቶተናም ከብራይተንም በሊጉ መዝጊያ የሚጠበቁ ሌሎች ጨዋታዎች ናቸው። ተመልካቾች የእንግሊዝ ፕሪምየር ሊግ የ2425 የውድድር ዘመን የመዝጊያ መርሃ ግብርን በተመለከተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ልዩ መርሃ ግብር በኢቲቪ መዝናኛ ቻናል ከቀኑ 10 ሰዓት ጀምሮ አዘጋጅቷል። እንደዚሁም አስቶንቪላ ከማንቸስተር ዩናይትድ የሚያደርጉትን ጨዋታም በቀጥታ የሚያስተላልፍ ይሆናል። በመጨረሻ አሰልጣኝ ኤሪክ ቴናግ ባየር ሊቨርኩሰን ለመቀላቀል ተቃርበዋል። አሰልጣኙ ባሳለፍ ነው ህዳር ወር ከማንቸስተር ዩናይትድ ጋር ከተለያዩ በኋላ ያለ ስራ መቆየታቸው ይታወሳል። አሰልጣኙ ከበርካታ ክለቦች ጥያቄ ሲቀርብላቸው ቢቆዩም ሁሉንም ውድቅ ሲያደርጉ ቆይተው ነበር። አሁን ደግሞ ወደ ሪያል ማድሪድ የሚያቀነው ዣቪ አሎንሶን ተክተው ባየር ሊቨርኩሰን ለማሰልጠን ከጫፍ መድረሳቸውን ነው ቢቢሲ በዘገባው ያመላከተው። ተመልካቾች ለቀን የዘጋጁ ዋና ዋና የስፖርት ዘገባዎቻችን ተጠናቀዋል። ሀብታም ካሴ ነበርኩ። በያላችሁበት ጥሩ ጊዜን ተመኘው።